እኛም እናንተን የበለጠ ሀብታም ለማድረግ የጀመርነውን ስራ አጠናክረን እንደምንቀጥል በዚህ አጋጣሚ ላረጋግጥላችሁ ወዳለሁ። ምክንያቱም ገቢ የሚያድገውና ሀገር የምትበለጽገው በርካታ ሀብታሞች ሲፈጠሩ ነው። ግብር መክፈል ስልጣኔ ነው፣ የዜግነት ግዴታም ነው፣ ፍትሐዊነትን ማስፈኛ መሳሪያ ነው። ከመንግስት ተገቢውን አገልግሎት ለማግኘት መብት መጠየቂያ ስልጣን ነው። እነዚህ መብቶቻችሁን በተሟላ ሁኔታ ለመጠየቅ እና ለማግኘት ግብራችሁን በወቅቱና በታማኝነት መክፈላችሁን አጠናክራችሁ እንድትቀጥሉ ጥሪ ማቅረብ እወዳለሁ። በሌላ በኩል ግብር ላለመክፈል የሚጥሩ የሚሰውሩና የሚያጭበረብሩ አካላትን በቁርጠኝነትና በተቀናጀ መንገድ በጋራ በመከታተል ልናጋልጣቸውና ሕጋዊነትን ልናረጋግጥ ይገባል። የከተማ አስተዳደራችን ለህገወጥነት ቦታ የለውም። ስለሆነም ከግብር አሰባሰብ ስርዓታችን ጋር በተያያዘ በመንግስት ቤት ውስጥም ሆነ በውጪ ያሉ የግብር ሌቦችን በህግ ተጠያቂ የማድረግ ስራችን ውጤታማ ለማድረግ በጋራ እንደ አንድ ቤተሰብ መስራት ከሁላችንም የሚጠበቅ ኃላፊነት ነው። ከእናት መቀነት የሚሰርቁ አካላት በእናንተ ታማኝና መልካም ስም ስር ሊጠለሉ አይገቡምና